ሞካቺ ከርቀት የመታው ሹት ጎላ ጭንቅላት ላይ አረፈ። ጎላ ያሞካቺን ሹት በቴስታ መልሳ በዛው ወርቅ አቀረች።

እኛ ቅርብ ጊዜ የበቀለ ጺም እኛ ላይ አይደለም። ለምን እንደ ህብለ ሰራ ገባኝ። እቺ ልጅ አትማርም፣ ከዚህ በኋላ እዚህ ግቢ እቺ ልጅ አትማርም። ወጣት ስለሆነ ልጄ ነች።

ከዩዩ ሰውን የሚቆጨኝ ፋይሉ ነው። የሰው ልክ አለማወቅ ጭራሽ ባለቤቴ ከዚህ በላይ መዳፈር የለም። ልካቸው ነው ማሳያቸው። ስሚ ባልሽ ከባሌ ላይ እጁን ያንሳው። እጁን ያነሳውማ የኔ ባል ወንድ ስለሆነ እና ባሌ ላይ ነው ጀግነቱን የሚያሳየው። እንኳን ሊነካው ዝምቡን ይሻይልም። እሺ ኡቴ ደሞ ሆኖ ነው እና እንደ ሰው ባይቆጠር ነው። ያንቺ ባል ነው ወንድ አልጋ ላይ ቆየ ነው ስለኔ ባል ነገሩ አይወራም እንዴ? ምን ማለት ነው? አልጋ ላይ አንቺ ራሱ ስለኔ ባልች ነው ታዲያ። ታውቅሽ የኔ ባል ነው አንቺ ጋ የተኛው። የኔ ባል ነው አንቺ ጋ የተኛው። አባት አባት! አቤት። ትተባበሩኛላችሁ? ምን ፈልጋችሁ? ምንድነው? ስድስት ወር ሆነን በጨለማ ከኖርን አምፖል ትቀይርልናላችሁ። እሱ አይቀይርልሽም እንዴ? መጀመሪያ ቦክሰርን ቀይር አንተ። ዝም ብለህ በእናትህ እንደ ዶሮ አፍኝ እንዳልገለም። ምንድነው የምትፈታተኑ? አምፖል ቀይር እኮ ነው ያልኩህ። ዬ እንደምን አለ? አረ ምን የአሜሪካ ዲቪ እኮ ደደበ በእናት አልወጣልኝም። አረ አረ ምን አይመስለኝም። ደሞ ለአሜሪካ ምን ኮተታም ደሞ አሜሪካ ምን ሀገር ነች? እንደ አሜሪካ ምን አጥያተኛ ሀገር ደሞ አጥያት ነው ትርፉ አሜሪካ መሄድ። ታውቃለህ አይደል መጽሐፍ ቅዱስ እኮ እቺ ጋለሞት ሀገር የተባለች እኮ አሜሪካ እኮ ነች። እንደምታየው ሁሉ አጥያት አታመልጥም። ራሱ እኮ ካጥያት አረ ዲስ ፍላጎት እኮ የለኝ። ምን ምን ፍሬንዶች ሲገፋፉ ነው እንጂ እኮ ፍላጎት እራሱ አልነበረኝ። መጀመሪያ ጆ ሆቴል ነው ወከው 5 ስታር ሆቴል። አዎ እዛ ከሆነ ከዋና ወጥቼ እዚህ ገንዳል እንደው ፊት ለፊቴ ከዋና ወጥቼ ቁጭ ብዬ እዚህ ጥላው ስር ጁስ እየጠጣው ነው እደውላለሁ። ሽሽ አሜሪካ ምን አርኪሽ ነው ግዲ ቢቢ ይወጣልኝ ምን አርኪሽ ነው

ሲጸሩ እኮ እንዳልኩት ወንድ ናቸው አሉ። ራሺድ ያኪኒን ያላቅሜ የደፈርኩት የሰማይ ስባሪ ያህላል። ገጭቼ ላቆመው ቆረጥኩ። እዚያ አዲስ አበባ አሸንፈናቸው፣ የልብ ልብ ተሰማን። ናይጄሪያ ላይ ጉድ ሰሩን። ያኪን፣ ያሙኒኪ፣ ኦኮቻ፣ ፊኒዲ፣ አሞካቺ፣ ባቢያሮ፣ ባባንጊዳ፣ ሰንዴ ኦሊሴ ቀለዱብን። የሚመቱት ሹት ራሱ በጆሮ ጠገብ ሲያልፍ እንደ ጥይት ይጮኋል። ውሃ ውሃ ስባሉን አሞካቺ ከርቀት የመታው ሹት ጎላ ጭንቅላት ላይ ያረፈ ጎላ የአሞካቺን ሹት በቴስታ በዛው ወድቃ ቀረች ጎላ። እንደዛ ስትንፈራፈር ካየን በኋላ ከርቀት የሚመቱት ሹትን ሁሉ መሸሽ ጀመርን። ግብ ጠባቂያችን ደሳለኝ አረ ምንድነው ጉዱ ሸፍኑልኝ እያለ መጮ ጀመረ። እንደፈራው አልቀረም፣ ማን እንደመታው እንጃ፣ ኦኮቻ መሰለኝ። ደሳለኝ ፊት ሊያረፈ ደሱ መተንፈስ አቃተው፣ ፌንት ሰራ ያኳስ። እኔን ቢያገኘኝ ወይ በድፍረት በግንባሬ ብመልሰው አስር ቀን ተከታታይ ይነስረይ ነበር። ደሳለኝ እንደወጣ ሬ ገባ። አምስት ለዜሮ ወይም ስድስት ለዜሮ እየመሩን ነው ጃሬ እንደዛ ቀን ለማሸፈን ሲጮህ ሰምቼው አላውቅም። የሚሰማው ሲያጣ ወደ ልመና ገባ። ወደ ሙልጌታ ከበደም ጠጋ ብሎ በአጥቂነትህ ዛሬ ቀና ኋለው። እውነቱን ነው እንደ ናይጄሪያ ካሉት ስትጫወት የኢትዮጵያ አጥቂ ከሆንክ በጸሎት እንኳን ኳስ ስለማይደርስህ እንደቆምክ ትወጣለ። ተከላካይና ግብ ጠባቂ ግን መከራ ነው። በተለይ በረኛ ከሆንክ ሰው ሁላ ይሄ ፈሪ አንሶላ እንኳን አይዝም ይልሃል። በጎሉ ብረት መሃል ቆመህ የራሺድ ያኪኒን ጆሮ ላይ የሚያፏጭሹት ካልቀመስክ ፈተናው ሊገባህ አይችልም። ብቻ ያንኔ ናይጄሪያ ጨዋታ አረሳውም። አይደለም 11 ለ 11 እኛ 16 ሆነን ብንገባ እንችላቸውም። ኳስ ያቆምኩት ራሺድ ያኪኒ በሚባል መኪና ተገጭቼ ነው። ፎቅ የወደቀው በመሰለኝ ጉልበት አይሆኑ ጉዳት ተጎዳ። በዛው ጫማይን ሰቀልኩ። ስፖርትን ከመጽሐፍ በትሪቡን ጳውሎስ ጌታቸው ማንጎ ከሊብሮ ጋር ጋዜጣ ጋር ካካሄደው ቆይታ የተወሰደ። ሉቃ እባክህ እስኪ ምሪንዳ ስጠኝ። ምሪንዳ አለ? ምን ይኸው ምሪንዳ። ምሪንዳ እኮ ነው ያልኩህ። ይሄ እኮ ሌላ። እኮ ያው ነው፣ ጽሁፉ ብቻ ነው የሚላየው። ዝም ብለህ መቶ ብር አምጣ ነው። እሺ ይኸው። መቶ እኮ ነው ያልኩህ። ይሄ እኮ አስር ብር። ይሄም እኮ ያው ነው፣ ጽሁፉ ነው የሚላየው። ኧረ ዛሬ ቀን ምንድን ነው? አያወጡም እንዴ? ኧረ መበላቴ ነው ዛሬ ቀን። ወይኔ

ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በህክምና ስህተት ሞቶብኝ፣ ንሳ ልገባ ፈልጌ ነው። ተመስገን፣ የኔ አባቴ ሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማረግን አላቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል ባላቸው በኋላ ሲመለሱ፣ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር ባላቸው፣ እንዴት አባታቸው እንግዲህ አይናቸውን አየዋለሁ። እኔ ነንገር እውነት ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ? አዎ። ምን ነው? አባቴ ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልንም። ነፍስ ይማር። አለሜ ልገደብኝ እናቴ እኔ እኔ ልሰብሰብ፣ ባንቺ የምሬን ነው የምልሽ። ማለት ስተነፍስ ጠዋት ጠዋት ትንሽ ስተነፍስ ስምሽ ስምሽ እየመሰለኝ የራሴ ትንፋሽ እኮ እናቴ። ፍቅር ምን እንደምል አላውቅም። ፍቅር ማለት አንቺ አንቺ ማለት ፍቅር እኔ ግን

ስለ ስለ ምንድን ነው ወንድሜ? ምን አለ? ስለ ማን እንደሆነ እንኳን በነገረ ዳቤቱ አውጣን። ከማአቱ አክሱም ሲሰራ አያት የግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንዳልሽ አክሱም ካልዚህ ነገር እንደ ተፈለፈለ። መፈልፈል ብርቅ ነው እንዴ? ለዚህ አይቶ ማመን። ጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚ ጫፍ ጋር ወቁት፣ ነጩንጻ እንዴት ያለ ሀብታም ባለቤቱ። የንጾ ሙሉ ሲሚንቶ ቦታ ነው የተቦከው ግድግዳው ራሱ አሾ ሲሆን እርጎን የገረፍኩት ህንጻው የፍስክ ነው ለሎት ነው ህንጻው ከላይ እስከ ታች፣ ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ነው ጠቅላላ ህንጻው ነው ሙሉ ድጋሽ። እኮ ለኔ እንደሱ ገንባልኛ፣ ችግር የለውም። እኔ ሲሚንቶ የላስኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባልዎታለሁ። ሲጋጩ ነው የሚያውቁት። ግንብ እንደተገነባ ብቻ ለኔ አሪፍ አልጋ አሾ እንገረፍልኝ። እኔ ያቃሉ ሚስትም ልጅም የለም። ልጅ ግንብ እንደ ልጅ ገርፍልዎት። ስምን ሰምን ማናከኝ እኔ ግንብ ነህ ነዋ። ስሚ ግንብ ነህ ደግሞ አዲስ ሰላምታ መሆኑን አዲስ ማን ማን ከማንም ጋር ዝም ከማንም ጋር